ያለበት እያወጣው ነው። ይ ወዴት ነው የወሰደው? መጀመሪያ ብለናል፣ ወደ ተራራ ከዛስ ወደ መቅደስ ጫፍ ወሰደው ይለናል። ማን ይህን ያለን? ሉቃስ። ማቴዎስ ደግሞ በዚህ ተቀራን ይለናል። ማቴዎስ ደግሞ እና ማቴዎስ ወንጌል ምዕራፍ አራት ቁጥር አምስት ላይ ምን ይላል? ከዚህ በኋላ ዲያብሎስ ወደ መቅደስ ከተማ ወሰደው እና እርሱን በመቅደስ ጫፍ ላይ አቁሞ ይላል። አየህ፣ መጀመሪያ ወደ መቅደስ ጫፍ ነው የወሰደው ይለናል። ወይ ደግሞታች ምና ይሄ ግጭት ይሄ ግጭት። ይሄን ከፈለከው እኔ ከቁርአን ማለት ነው፣ ከቁርአን ማሳይ ጥቅሶች አሉ። አሁን ይሄ ግጭት አለ። መጀመሪያ ወዴት ነው የወሰደው ኢየሱስ ዲያብሎስ ሲፈተነው? ይሄ እኮ የወንጌል ዘገባ አንዱ፣ ወዴት ነው የወሰደው መጀመሪያ? ወደ ተራራ ጫፍ። በጣም ጥሩ ነገር፣ ግን ያው ወደ መቅደስ ጫፍ ነው መጀመሪያ፣ ከዛ ወደ ተራራ ይለናል አንድ ማደም ማወቅ ያለብኝ ነገር አለኩ። አንዱ እኮ የእንግሊዝ ዘገባ ሲሆን አንዱ በዚህ ሊጀምር ይችላል በዛ ሊጀምር ይችላል። ነገር ግን የሌለው ቢነገር ነው። ይሄ ግጭቱን ከቁርአን ላሳየውልህ። ወደ ተራራው ጫፍ የሚለው ይኸው አነበበን አይደል? እንደ ወደ መቅደስ ጫፍ የሚለው ትክክል ነው አይደለም? እሺ። አንብቦ ጥቅሱ ነው እንደዚህ ልመልኮ የሚለው ሉቃስ አራት እየጠየቅኩህ መልስ እንጂ አንብበ ነው ነ አለ። ይኸው እና አንብቦ ምን ችግር አለ? የወሰደው ወዴት ነው አልክም? ይኸው ስለዚህም ወሰደ። ቆይ አንዴ ትረጋገተ፣ እናውቀዋለን። ታውቀዋለህ አንተም። አሁን ወደ እሷ አትሽሽ። ወደ ተራራ ነው ወደ መቅደስ ጫፍ መጀመሪያ ወሰደው፣ ወደ መቅደሱ ጫፍ ወደ ተራራው ነው የወሰደው መጀመሪያ። የሚለውስ የእግዚአብሔር ልጅ ከሆነ ይህን ድንጋይ እሺ፣ ቆይ ለዛ እኮ ነው ላምብ የሚል ማለት ልብ ስላላልክ እኮ ነው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም፣ ቶሎ ተጽፏል ብሎ መለሰለት ዲያብሎስም። ረጅም ወደ እሺ፣ ወደ ተራራ ወሰደ። መጀመሪያ ወደ ተራራ ወሰደ። ስለዚህ ወደ መቅደስ ጫፍ የሚለውስ መጀመሪያ ይሄ ቅደም ተከተል ቅደም ተከተል እንጂ የሌላው እኮ አይደለም። የሚለው ቅደም ተከተል እንጂ የተዛባው ይሄ ግጭት አይደለም። አሁን የተዛባው አለ እሱ ነው ምፈልገው። ይሄ ይሄ ቅደም ተከተል እንጂ ይሄ ቅደም ተከተል። የትኛው ትክክለኛው? መጀመሪያ የወሰደው ኢየሱስን ዲያብሎስ ወደ ተራራ የሚለው ነው? ወደ መቅደስ ጫፍ ነው? የትኛው ነው አሁን አንተ መጀመሪያ መጀመሪያ በዚህኛው ዘገባ ምንድን ነው መጀመሪያ ወደ ተራራ ወሰደ ይላል። አራቱም ኢየሱስ ምድር ላይ በነበረው ጊዜ ተጻፈው ስለሆነ ምንም አይነት ይሄ እኮ ተጋጨ የሚባል ነገር አይደለም። ግን እኔ ተጋጨ ማለት አድርግ አንድ ቦታ ላይ አድርግ ያለውን አታድርግ የሚል ሀሳብ ታገኘው። ይህ ግጭት አይደለም እኮ ሲጀመር ሁለቱም አንድምታ አላቸው። አንድምታ በአንድምታ ነው የሚፈቱት። እነዚህ ግጭት ግጭት ግጭት፣ ሌላ ግጭት። እስኪ ንገረን አንድምታው ምንድን ነው የሚለው አሁን ያለች ነው። ቆይ ልጨምርላት አንድ ጊዜ ሌላ ግጭት። አይደለም፣ በዚህ ተስማማን። ይሄ ግጭት አይባልም። እኔ የለኝም አድምታ ግን ይሄ ግጭት አይደለም። የሆነ የሚያሳምን ትክክለኛ ነገር አምጣ እስኪ። እኔ ይኸውልሽ፣ ከቁርአን እንደዚህ አይነት ጥቅሶችን ላሳይ፣ ግጭት እንዳልሆነ ነገር እሺ ወዴት ነው የወሰደው? ኢየሱስ ክርስቶስን መጀመሪያ መቅደስ፣ ዲያብሎስ ዲያብሎስ መጀመሪያ የወሰደው በእንደ ማርቆስ ዘገባ ስያወራች ነው አይደለ? ያገዙች ነው እሷንማች ላይታ ማለት ነው። መቅደስ ሌላ ሌላ። ይሄ ግጭት አይደለም። ወደ ቤተ መቅደስ ወዴት ነው መጀመሪያ ወሰደው? ወደ ቤተ መቅደስ ጫፍ ነው ወይንስ ወደ ተራራ? መልሽ። እሺ፣ እኔ ጋር ነው እስከሰ ለመጨረሻ ጊዜ እያናገርኩህ ነው። ማቴዎስ ደግሞ አይ መጀመሪያ ወደ ተራራ ነው የወሰደው ይላል። የትኛው ነው ትክክለኛ። ዝም አልሽ እኮ አይሰማም እኔ የራሴ የሆነ ጥያቄ አለኝ ሌላ ጥያቄ ይህንን ደግጨት አላየሁም አላየሁም ማለት እኮ ማስረጃ ያስፈልጋል በግድ ካልሆነ ሙሉውን አንብብለት ሙሉን ስታነቡ ይገባል አንብብለት እሺ ውሳ፣ ይሄ ይሄ ግጭት ነው ብለን ግጭት ነው ብለን ተወርገሙ፣ ችግር የለም ግጭት ግን አይደለም። እኔ ግን ከቁርአን ከዚህ የባሰ ግጭት ላሳይ። ውሳ፣ ይሄ ግጭት አይደለም። ቀደም ተከታተል። ምን አልከ? ከቁርአን ላሳይ። አሁን ግጭት የሚባለው በደንብ የተጋጨበትን ነው። ይሄ ከቁርአን ላሳይ። ይሄ ግን ግጭት አይደለም። መጀመሪያ ግን እኔ የገባሁት እዚህ ጋር ወደ ሰባት ጥቅስ ተጋጭቷል ብላችሁ ያወራችሁት ውሸት ነው። እኔ የለሁም ብለን እኔ ኃላፊነትን አጥስቴ፣ ያው ሆስቱ ያንተ ነው። አንድ ቅፍ በስነ ስርዓት ያስገብቻለ የስነ ስርዓት አውራ። ጥያቄዎች ካሉ መጠየቅ ትችላለሽ። ጥያቄዎች ካሉ ጠይቃ ብሽር ችግር። እሺ የኔ ጥያቄ እዚ ጋ ምንድን ነው? ወደ ስምንት ጥቅስ ብዙ ሰው አለ ወደ ሶስት ሺ ምናምን ሰው ባለበት አን በእርግጥ ሚዩት አድርገህ የለህም። ይሄ ሰው ሁሉ ተናገር ተናገር ችግር የለው። ይሄ ግን ልክ አይደለም ልክ አይደለም። ይሄ ልናገር አንዴ፣ አዳምጡ እሺ። ከተናገርክ በኋላ እስክናገር አዳምጡ እሺ። ልጁ ሲናገር የዛኔ አንተ ለምን አልገባህም? ልጁ እየተናገረ ነበር አለ። ቀረጸህ ወስደህ ምናምን መጣህ ዛሬ። ልጁ አለ አለ። እኔ አልነበር በእግዚአብሔርን አልነበርኩም ሆነ ተፖስቶ ነው። ልጁ ሲመጣ ጊዜ ደግሞ ትጨምር ትንትን ትለዋለህ። ሀብሽ ችግር የለውም። አሁን ሌላ እንተ የሚጋጭ በመጽሐፋችን ላይ የለም እያልክ ከሆነ እሺ ሁለት ቁጥር አስራ ሶስት ናውጣው። እዝራ ምዕራፍ ሁለት ቁጥር አስራ ሶስት እናወጣዋለን ግን እኔ ከቁርአን ሊጠይቅ እኮ አውጣ ግን ሁለት ቁጥር ታወጠዋለ ግን እኔ ከቁርአን ላያሳይና የችም ቦታ አንተ የሚጋጭ አድርገህ ልታወራ ስለሆነ እናሳይ። እዝራ ምዕራፍ ሁለት ቁጥር እኔ የገባት ግን እነዚህ ጥቅሶች አየሁ ግን የሌሉ ስለሆነ፣ እሺ አሁን ሱራ ሁለት ሁለት መቶ ሀያ አንድን እስኪ ችግር የለውም እድል ይሰጠሃለሁ። እኛ አብሽር፣ አሁን የመጽሐፍ ቅዱስን ግጭት ስለጀመርክ እሱን እንጨርስና ከዚያ ቁርአን ላይ አብሽር የፈለግከውን ትጠይቃለህ። እዝራ ምዕራፍ ሁለት ቁጥር አስራ ሶስትን አውጣ። እኮ እኔ አሁን መጽሐፍ ቅዱስን እዚህ ጋር አንድ በደንብ ሞቅ ያለብህ ነገር አለ። አንደኛ እኔ ባጭሩ፣ ቆይ ሌሎች ክርስቲያኖች ስላሉ አስተናግራቸው። መመለስ አትችልም። የመጽሐፍ ቅዱስን ግጭት ላሳይህ። አንተ እንደማይገጭ ብለህ ገብተህ ነበር አይደለ? ለምሳሌ አሁን ዕብራይስጥን አላውቅም። አሁን በመጽሐፍ ቅዱስ መጀመሪያ ነው ማሳይ። እሺ ነው ማሳይ ሳ አይ እኔ እኮ እናነበዋለን አንድ ነገር የለም። ምንድን ነው ሌላ የምፈልገው? እኔ መጽሐፍ ቅዱስ የተጻፈው ኦሪጂናል ቆንቃን ላላቅ ይችላል። እዚህ የማላቆን ነገር ዝም ብዬ መዘበረቅ እንዳይሆንብኝ የሚያውቁትን ይጠይቃቸዋል። አሁን ለምሳሌ አሁን የዕብራይስጥ ቃል እድሜ ሲጠይቃቸው አንዳንድ የዕብራይስጥ ቃላቶች ይገቡበት አሉ። ይሄን ደግሞ የሚያውቁት ቆንቶችና አስተማሪዎች ናቸው። እዝራ እሺ ላውጣ አሁን ግን እየሆነ ጀልገኝ እኮ ነው። እኔ የመጽሐፍ ቅዱስ አስተማሪያ አይደለሁም ነው ያልኩ። ግን እዚህ ተወጥቶ ወጥቶ የተፖስተውን አይቼ ይሄ ነገር እንዴት ሆነ? እሺ ስካልቸር ሌላ ክርስቲያኖች እንደዛ አድርገው ግን እኔ ከቁርአን ልጠይቅ አብራራ